ከሰርጉ ማግስት ወይ ቅዳሜው ወይ አርቡ ትልቅ ሰርፕራይዝ ነው፣ እና ሚዲያውን ድብልቅልቅ እናደርጋለን። ሁላችንም የዛን ጊዜ የምንገናኝ ውድ ቤተሰቦቼ እንዴት ዋላችሁልኝ ደህና ዋላችሁልኝ ወይ በያላችሁበት ሰላምና ጤና ደስታ ምኝላችኋለው ላይክ ሸር ሰብስክራይብ እያደረጋችሁ ከመጨረሻ ተከታተሉኝ አብረሽ እንግዲህ ከዳኒና ረ ከዳኒ እንደ ዳኒ ጋር ምን ወስደኝ ለማንኛውም ትልቅ ሰርፕራይዝ አለ እኔ ብዙም አላመንኩም ነበረ ማለት ሲጋብዛት የሆነ ቪዲዮ ይለቅልናል ብዬ ነበረ የጠረጠርኩኝ ማለት ነው ናስ ትልቅ ሰርፕራይዝ አለ ማለት ከጀመረ ጋይስ በውስጥ መስመር ያው ትልቅ ሰርፕራይዝ አላችሁ እያለ የነበረው ቆይተዋል እና እኔ ጠብቃለን እውነት ለመናገር እኔ በጉጉት ነው የምጠብቀው ማለት ነው ምክንያት ትልቅ ነገር ቢሆን ነው እንጂ ጥቃቅን ነገር አይደለም ማለት ነው። ለምን በውስጥ መስመር ብዙ ብሎናል እና አብርሻችን የጋሽዬ ሸበላ፣ በነገራችን ላይ ለልጃችን ለሩታየ ታየነው ሰርፕራይዝ የሚያደርጋት ማለት ነው። እና አድርጋትና አሳየን በተግባር በቀባል ማለት እንዲ ነው እንዲ አባቴ በቀጀገን ቆፍጠን ቆፍጠ እና ለማንኛውም ለዚህ ቀን ስለበቃችሁም ደስ ብሎናል። በመቀጠል ደግሞ እናንተ የገቡበትን ሰአት ስንሳ ነው የግብ እናንተ ቀን ተኝታችሁ ነው የምትውሉት? በቃ ቀን ተኝታ ይውላል፣ ማታ ይነሳሉ። ወይኔ በላቸው አቤት መዋረድ የእናንተ እስከባ እኔ ቅድም ራሱ እንደ ቪዲዮ አይለቁም እንደ እነዚህ ልጆች እያልኩኝ የሆነ ሰው አንቺ አሁን እኮ ወደ አረብ ሀገር ወደ እንደ አረብ ሀገር ተቀይረዋል እኮ ሳስባቸው ቀን ተኝተው ነው የሚውሉት አለችኝ፣ ጓደኛዬ ማለት ነው። ለካ እውነት ዋናው ቀን ተኝታችሁ ትውላላችሁ፣ ማታ ነው የምትነሱት። እና የሚጽፉላችሁ ራሱ ማለት ነው ቤተሰብ ጥያቄ ራሱ ብትጠይቁ የሚመልሱት ማታ ከሌሊቱ በኢትዮጵያ በኢትዮጵያ ዘጠኝ ሰዓት ነው። ወላይ በኢትዮጵያ ዘጠኝ ሰዓት እየዞሩ፣ ለዛም ዘጠኝ ሰዓት ነው የሚመልሱት። በሳውዲ ለምሳሌ ሶስት ሰዓት፣ በዱባይ ደግሞ አራት ሰዓት አካባቢ ይጽፋሉ። በዚህ ሰዓት አይተኙም። እንደላለው ለጋስ እነሱ አጅሬት ቀን ቀን ነው ተዘብዝበውልን የሚውሉት። ባደረድ አለባድያም ይመቻጩ። ግን ግራ ባትገቡ ጥሩ ነበረ። በዛ ላይ ደግሞ በሙቀት ሰዓት ነው የመጣችሁት። እናም እና ትልቅ ሰርፕራይዝ እና ጋይስ፣ በዚህ አጋጣሚ የሆነ ሰው ሊመጣ ነው። ዊን በላቸው። እኔ ባይመጣ ደስ ይለኛል። ላልቀስ እንዴ ወይስ ምን ላደርግ? እና ኖ እናንተ ሰላም ናችሁ፣ እናውቃለን ሁላችሁ ማለት ነው። እና ነገር ግን ብቻ ለማንኛውም ችግር የለውም ማለት ምንም አንተን የሚል ነገር አይደለም። እናም ለእሑድ ተብሏል እንግዲህ ጋይስ ተሰምቷችኋል ብዬ አስባለሁ። ነገር ግን ቀዳሚው ያበደ ሰርፕራይዝ አለ። አብርሽ ኢትዮጵያ እያለ ነበረ። አላ ምስክሬ ነው፣ ሰርፕራይዝ አለ እያለ የነበረው ማለት ነው። እና አሁን ደግሞ በጉጉት እንድንጠብቀው አደረገን ለምን አሁን ሩዋንዳ እናደርገዋለን እንቀውጠዋለን፣ ድብልቅልቅ እናደርገዋለን አለ ማለት ነው። እናደርገው የምሬ አድርጋችሁ አሳየን እስኪ፣ ጠላት ፍር ይበል። የምሬ ነው ብላችሁ እንዲ በቃ እንዲ ልበላችሁ ቀውጥ አድርጋችሁ አዝናኑን። እኛም እኛም ዘና አድርጉን እናንተም ዘና በሉ። በዛ ላይ ደግሞ እስኪ ጠላት ምን እንደሚል በዛ ሰዓት ይህን አክል የምትጠሉ ልጆች አደላችሁም በነገራችን ላይ። የሚጠሉ ልጆች ሆነው ሳይሆን በቃ ሰው ለምን ለነሱ ደስታ ለምን ለነሱ የነሱ ሰላም እንደማይፈ ስለሚፈልግ አላውቅም ሁሌ ጥያቄ ይሆንብኛል እና እነሱ እንግዲህ እየፈኩ ይሄዳሉ ገና በዛ ላይ ሰርፕራይዝ አለ ትልቅ ሰርፕራይዝ ይህንን አክል ሚዲያው ድብልቅልቅ እናወጣዋለን አለ እና ቤተሰብ ምን ቢሆን ነው አየር ፕሌን ፕሌን ነው አይደለ አዎ ፕሌን ገዝተ ሰርፕራይዝ ልታደርጋት ነው ለሚስት ወይስ አንተ ራስህን የሆነ ነገር ሊያደርግ ነው ማለት ነው። ቀለበቱ መቼም የዛ ቀን ሰርግ እንዴ? አብርሽ ሰርግ አልክ እኮ። ዛሬ ራሱ ሰርጉ ኢትዮጵያ ነው የሚሆነው። እናት አባት ከቀለበት በል እንዳትሳሳት። ነው ነው የምልህ ቀለበት ነው የምታደርገው። ስለዚህ ኢትዮጵያ ሄደን ሰርጉን በእናትና በአባት በእናቷ እና በአባቷ የምታደርጉት። እኔ እኮ የወሬ ጥማት አለብኝ። እናንተ እንደዚህ ላይ ብስ ሲገባውን ብትጠሩኝ የምነበረበት ወሬ የወሬ ጥማት እንዳለብኝ እያወቃችሁ ድፍት ላይ እንደሚያደርገኛ እያወቃችሁ ትናንትና ትናንትና ድል እንዲያ ቤላ አባትን ይዞ የመጣው እኔ የማነው ስሙ የፈረንጆ አባት ፈረንጆ ይዞ መጣ ብዬ ልፈለፍኩኝ። እዩት እንግዲህ ቀልቤን የት እንደሄደ ባላውቅም፣ ለነገሩ ግን እኔ እንጃ ምን እንደሸወደኝ አላውቅም። ብቻ የአቤል አባት ስለሚመስልም ይመስለኛል። ወላሂ አለም የወሬ ጥማት ስላለብኝ ይመስለኛል። በቃ እሱ ቅማል አለ አይደል እና ብዬ

በአረቡ ሙድ እያያዙ ነበረ እላችኋለሁ። ግን እኔ ሰርፕራይዝ በጉጉት እጠብቃለሁ። ቀኑ ምንድን ነው? ዛሬ ሰኞ አይደለም ማክሰኞ፣ ስለዚህ ቅዳሜ፣ ትንሽ ቀናት የቀረው እናንተ ሞትም አለ እንዳቸኩሉ ነግራችኋለሁ። ሰው በወጣበት እየቀረኑ በአሁኑ ሰዓት ማለት ነው እና እንዳቸኩሉ፣ ነገር ግን አፋጥነው ያው ችግር የለም፣ ይደርሳል ማለት ነው። እድሜያቸው እንደዛ ስለሚሄድ እና ለማንኛውም በተግባር አሳይታችን ወይ መምጣታችሁ። በመቀጠል ደግሞ ሰርፕራይዙን በትልቅ ነገር ትልቅ ነገር አድርገ እንደምታሳየን እርግጠኛ ነን። በመቀጠል ደግሞ ለዛሬ ነበረ ቪዲዮ የተባለው ጋይስ እሺ፣ የዛሬው የተቀረጸው ቪዲዮ ነው። እስኪ እንዴ፣ እስከ ቅዳሜ የሚያደርሱት አይደለም ነገሩ። በመጀመሪያው ሰዓት እንለቃለን ብለዋል። 12 ሰዓት ተኩል ላይ እንዲለቀቅልን እንፈልጋለን። ልክ እንደበዛ በፊቱ ማለት ነውና ረመዳን ላይ ነበረ ከአስራ ሁለት ሰዓት በኋላ የሚለቀቀው አሁን ለማንኛውም ዳኔና ጸጌም ዳሯቸው በዛውም በቃ እውነቴ ነው ምላችሁ ድረው ይሄዱ ግን እኔ ሰርፕራይዝ ቸኮልኩኝ እንዴ ምንድነው ቁርጥ አደረገን እኮ ቆራረጠን እኔ ሰሞኑ በችኮላ ስጠብቅ ስጠብቅ ስጠብቅ ሰርፕራይዝ አላችሁ ትልቅ ሰርፕራይዝ ያኔ ሲቀሩ ማለት ነው ጋይስ እና ዱባይ ሳይመጡ ሲቀሩ እናንተ ምን እየሆናችሁ ነው አትመጡም ወይ በየጊዜው እንመጣለን ትላላችሁ ወደኋላ የሆነ ነገር እናደርጋለን ትላላችሁ ወደ ከዛ በኋላ በቃ እውነት ለመናገር የተናደድን ልጆች ነበርንና አብረሽ በዚያ አጋጣሚ ይቅርታ እንልህም፣ እውነቴ ነው ምልህ፣ ለእናንተ ብለን ነው እኛም። እና አልተሳደብንም ማለት በቃ ተናደን ተናግረን ነበረ። ከዛ በኋላ እንዲያውም ትልቅ ሰርፕራይዝ አላችሁ ጠብቁ። እና ስለምታስቡልን ስለምትጨነቁልን ከልብ እናመሰግናለን፣ እናንተ የሰጠን ቤተሰቦች እግዚአብሔርን አመሰግነዋለሁ ብሎ ያው ተናግሯለውናት ለመናገር አብረሽ ማለት ነው እንደዛ ብለዋል። በጣም እናመሰግናለን ብሎ ነበረ ማለት ነው። ለምንድን ነው ስንለው እና በነገራችን ላይ እኛ ብቻ አይደለምስ፣ የጠየቅነው ሰዎች ሳይሆን ተመልካችን እናንተም ተመልካችን አካተን ነው የተናገር ነው። ለምን ተመልካች እራሱ ይጨነቅላችኋል እኮ። ለምንድን ነው ማታስቦት የሚጨነቅላችሁ ሰው እንዳለ እወቁ። አልፋሻችሁ እንደዛ ስንል ከዛ በኋላ በጣም እናመሰግናለን፣ እናንተን የመሰለ ቤተሰቦች ስለሰጠን እግዚአብሔርን እናመሰግናለን አለላችኋለሁ። እና ያው ሰርፕራይዝን እንጠብቃለን። ግን ኤፍሬም ቢኖር ደስ ይለን ነበረ ሞቢ ቢኖር ደስ ሲለን ነበረ። ምንም ማድረግ አይቻልም። በዋናው ሰርግ ላይ ኢትዮጵያ ይገናኙ ማለት ነው እና እናንተ አሁን እኮ ዋና ኃይለኛ የድራማ ተከታዮች እኮ ነው የመጡት። ዳኒ መጣ፣ ጸጌ መጣች፣ ሜሪ መጣች። እንትን ግን የድራማ እንትን አይደለም፣ ማርቆስ ማለት ነው። እንድትለምድ እባክህ እናንተ እኔ የምለው ቤዛ የምትባለዋ ቤዛ አይደለችም? እንዴት ነው አሁን ቤዛ ትንሿ? ማለች ነው እቺ ቆቅ የምታክልዋ እሷ፣ ለእንትና ለማርቆስ ፍቅረኛዋ አይደለችም ወይ? እናንተ ለምንድን ነው ጸጌና ግባት ምትሉ? ጸጌ ማለች ነው ማርቆስ ካገባች ወይ ሌላ ወንድ ከያዘች ማለት ዳኒ ጨርቁን ጣለ በሉት እውነቴ ነው ብላችሁ ጨርቁን ነው የሚጥለው እና ደግሞ አያችሁ የሉም የሉም አያችሁ አይደለ ዳኒም የለም ይኖሩ ነበረ እኮ ይኖሩ ነበረ ባልና ሚስት ባይሆኑ ከናብርሽ ጋር ላይ ብለ ይኖሩ ነበረ ግርግር ግር አልነበሩም እና ለማንኛውም ይጋቡ እያላችሁ ነው እንዳንተ ምንደው ምን አጠፋ ልጁ ጸግር፣ ለዳኒ ናት። ቤዛ ደግሞ ለማርቆስ። አይ ካላችሁም ደግሞ ማርቆስ በዛው ፈልገን እንድረዋለን። ሰላም ሆኖልኝ ጋይስ